ሰላም እንዴት ናችሁ? ውዴ ቻናል ላይ ቤተሰቦች፣ ዛሬ ደግሞ እንግዲህ ከታይትሎ ጋር እንደምታዩት ጄኔቶ ዩሪናሪ ሲስተም ዲስኦርደር ስናያለን። ሜዲካል ሰርጅካል እያንዳንዱ ሲስተም እያየን ነበረ እንግዲህ እስካሁን። ዛሬ ደግሞ ጄኔቶ ዩሪናሪ ይሄ ጄኔታል ሲስተም እና ዩሪናሪ ሲስተም ኩላሊት ጋር ተያይዞ ሽንት ፊኛ እንዲሁም ደግሞ ሪፕሮዳክቲቭ ኦርጋኖች ጋር ተያይዞ የሚገኙ ችግሮችን እናያለን። ሶ መጀመሪያ የምናየው እንግዲህ ስፔሲፊካሊ ኪድኒ ጋር ተያይዞ ኮላሊት ጋር ሀፕን ስለሚያደርጉ ችግሮች ነው። ሞስት ኮመድ የሚታወቁት ከሬናል ፌለር ጀምረን ኔፍሮቲክ ሲንድረም፣ ግሎመሮኔፍራይተስ፣ ፓይሎኔፍራይተስ፣ ዩሪናል ትራክት ኢንፌክሽንስ ወደታች ወርደን ቢፒኤች፣ ኦርካይተስ፣ ፓራፊሞሲስ፣ ፊሞሲስ የሚባሉ እስከ ዩሪናሪ ብላደር ፔኒስ ድረስ ሀፕን የሚያደርጉ ዲስኦርደሮችን እናያለን ማለት ነው። ሶ የመጀመሪያው ርዕሳችን የሚሆነው እንግዲህ ሬናል ፌለር ነው። ሬናል ፌለር ሰፊ ነው፣ በጣም ብዙ አይነት ታይፖች አሉት። እሱን ሰፋ አድርገን እናያለን። ያው ብዙ ቦታ ላይ የሚገጥማችሁ በትክክለኛው ላይፍም ፈተናዎች ላይም ብዙ ቦታ ላይ የምታገኙት ነገር ስለሆነ ሬናል ፌለር ኪድኒ ፌል ስታደረግ ምንድን ነው የሚከሰተው የሚለውን የምናይ ይሆናል ማለት ነው። ሶ ሬናል ፌለር ኦልሶ ኮልድ ኪድኒ ፌለር ያው ሬናል ና ኪድኒ አንድ አይነት ስሞች ናቸው አይደል፣ በላቲን ሬኒ ማለት ኪድኒ ወይም ኮላሊት ማለት ነው። ለዛ ነው ኪድኒ ፌለር ኦር ሬናል ፌለር የምንለው ማለት ነው። ተርሞቹ አንድ አይነት ናቸው። ሶ ኪድኒ ፌለር ኢዝ ዲያግኖስድ ወይን ዘ ኪድኒ አር ኖ ሎንገር ፋንክሽኒንግ አዲኩትሊ ቱ ሜንቴን ኖርማል ቦዲ ፕሮሰስ ማለት ነው። ሶ እንግዲህ ቃሉ ራሱ እንደሚነግረን ሬናል ፌለር ሲባል ኮላሊታችን በትክክል ስራዋን መስራት ሳትችል ስትቀር ኖት ፋንክሽኒንግ adequately ቱ ሜንቴን the normal body process ማለት ነው። ስለዚህ ኩላሊት በትክክለኛ ይሄን ዋና ስራው እንግዲህ ደምን ማጣራት ነው አይደል ዘንድ ደም ላይ ያለውን ዌስት ፕሮዳክት ሜታቦሊክ ዌስትን ወደ ውጭ ማስወጣት ነውና እሱን በደንብ ፊልተር ማድረግ ሲያቅታት ሲቀር ኪድኒ ፌል አረገች ንላለን ማለት ነው። ሶ ኪድኒ ፌል አደረገች ማለት ኩላሊት ብቻ ሳይሆን መላው የሰው ልጅ ሰውነት በሙሉ ነው የሚጎዳው ማለት ነው። this results in the dysfunction of almost all other parts of the body. ያው ሰውነታችን ኢንተርኮኔክትድ ነው አይደል ሲስተሞች እርስ በርስ ኢንተርኮኔክትድ ናቸው እና እንደዚሁ ኩላሊት ራሷ ፌል ስታደርግ ሁሉ ሲስተም ኦፍ ዘ ቦዲ አብሮ ነው የሚጎዳው ማለት ነው ምክንያቱም ዜር ዊልቢ ኢምባላንስ ኦፍ ፍሉድ እንድ ኤሌክትሮላይት ይኖራል የኤሌክትሮላይት ና የፍሉድ ኢምባላንስ ኢንክሉዲንግ ካልሽየም ሌቨል አስዌላስ ኢምፔርድ አርቢሲ ፎርሜሽን ማለት ቀይ ደም ሴሎች የደም መመረት ራሱ ሊያቆም ይችላል ማለት ነው ወረድ ብለን እናየዋለን ምክንያቱን ዲክሪዝድ ኢሊሚኔሽን ኦፍ ዌስት ፕሮዳክትስ በሽንት መልኩ የሚወጡ ቶክሲክ የሰውነታችን መረዛማ ነገሮች በሙሉ መውጣት ሳይችሉ ይቀራሉ ማለት ነው። እና እነሱ በምላው ሰውነታችን ዲስትሪቢዩት ሲያደረጉ ኦል ኦቨር ዘ ቦዲ አፌክት ይሆናል ማለት ነው። ኪድኒ ፌለር ኦር ሬናል ፌለር ሲባል ኩላሊት ላይ ሳይሆን አጠቃላይ ኦል ኦቨር ዘ ቦዲ ነው የሚጎዳው ማለት ነው። ሶ ሬናል ፌለር እንግዲህ ኩላሊት አንደኛ በአጭር ጊዜ አኪዩት ሌል ትጎዳ ትችላለች። ሬናል ፌለር ካንቢ አኪዩት ዊች ሚንስ ሰደን ኦንሴት ኦፍ ሲምፕተምስ ማለት ነው። ከድንገት አጣዳፊ በሰዓታት በቀናት ውስጥ ማለት ነው። አንዳንዴ ደግሞ ክሮኒክ ግራጁዋሊ ኦቨርታይም ለረጅም ጊዜ ቀስ እያለ ሀፐን ሲያደርግ ደግሞ ክሮኒክ ሬናል ፌለርን፣ አኪውት ሬናል ፌለር ብለን በሁለት ነው የምናየው። የመጀመሪያው እንግዲህ አኪውት ሬናል ፌለር የሚባለው ነው ኤአርኤፍ አኪውት ሬናል ፌለርን በምናይበት ሰዓት እንግዲህ ኢትስ ኤ ሰደን ኦልሞስት ኮምፕሌት ሎስ ኦፍ ኪድኒ ፋንክሽን ዊች ሚንስ ዲክሪዝድ ግሎመሩላል ፊልትሬሽን ሬት ያው ኩላሊታችን ኔፍሮነስ የሚባሉ ሴሎች አሉ አይደል፣ ውስጧ ላይ ኢን ሚሊየንስ ናምበር ሰው እነዚያ ኔፍሮንስ ውስጥ ላይ ግሎመሩለስ አላቸው። ያ ፊልተር ያደርጋል። እሱ አንዱ ዋና ስራቸው ግሎመሩላል ፊልትሬሽን ሬት የሚባለው ነው። እሱ ደምን የማጣራት ፕሮሰሱ በጣም ዲክሪዝድ ያደርግ ችላል፣ ኦቨር ፔሪድ ኦፍ ሃወርስ ቱ ዴይስ ማለት ነው። አኪዩት ሲባል እንግዲህ ያው አጣዳፊ አይደል፣ አጭር ጊዜ የሚወስድ ማለት ነው ከሰዓታት እስከ ቀናት ውስጥ አንዳንድ ድንገት ደህና የነበረ ሰው ኢሚዲየትሊ ኩላሊት ፌል ልታረግበት ትችላለች። እና ይሄ ኢሚዲየትሊ ሲሆን ዊችዝ ኮልድ አኪዩት ሬናል ፌለር ይባላል። እንግዲህ ሬናል ፌለር ሲኖር ቶሎ ወደ ሕክምና ይሄዳል ያ ሰው። ቼክ ቸክ ሲደረግ እንግዲህ ዩዥዋሊ ማርክድ ባይ ላብራቶሪ የሚታዩት ነገሮች ምንድን ነው? ብለድ ላይ የሚታዩ የኬሚካል ወይም ደግሞ ሜታቦሊክል ውስጦች ደም ላይ ይጨምራሉ። ለምሳሌ ኢንክሪዝ ብለድ ዩሪያ ናይትሮጅን ብለድ ዩሪያ ናይትሮጅን እንግዲህ ፕሮቲን ሴንቴሲስ ሰውነት ላቸው ላይ ሲካሄድ ሰምቲንግ አሞኒያ ወደ ዩሪያ እየተቀየረ ይሄ ኬሚካል ዩሪክ የሆነው ኬሚካል ዩሪያ ኬሚካል በሽንት መልኩ መውጣት ሲኖርበት ደም ላይ ሲጨምር ኢንክሪዝ የሆነ ብለድ ዩሪያ ናይትሮጅን ይኖራል። እንግዲህ ኖርማል የናይትሮጅን የዚህ ኖርማል ሌብሉ ከ7 እስከ 25 ሚግራም ፐር ዲሲ ሊትር ነው። ይሄ ኖርማል ነው። እንግዲህ በጣም ይጨምራል እስከ 80፣ 100 በላይ ሊሆን ይችላል ማለት ነው። ሁለተኛው ኢንክሪዝ ክሬቲኒን መስል ሜታቦሊዝም ሲካሄድ እንግዲህ የክሬቲን ሜታቦሊክ ዌስቱ ክሪያቲኒን ይባላል። ስለዚህ ክሪያቲኒንም ሰውነቱ ላይ ሊጨምርበት ይችላል ማለት ነው። ኖርማል ሬንጁ ከ0.7 እስከ 1.4 ሚሊግራም ፐር ዴሲ ሊትር ነው። ስለዚህ እነዚህ ነገሮች ሲጨምሩ እነዚህ ብለድ ነ ዩሪያ፣ ክሬቲኒን አይነት ዌስት ፕሮዳክቶች ሰውነታችን ላይ መጠራቀም ሲጨምሩ አዞቴሚያ ይባላል። አዞቴሚያ ማለት ሪቴንሽን ኦፍ ሜታቦሊክ ወስትስ ኢን ሂውማን ቦዲ ማለት ነው። ስለዚህ አኪዩትሊ ሬናል ድንገት ኩላሊት ድንገት ስራዋን ስታቆም እነዚህ አይነት ምልክቶች ናቸው መጀመሪያ የሚታዩት። ብላድ ዩሪያ ናይትሮዝን ክሬቲኒን ቸክ ይደረጋል። ኦሊጎ ዩሪክ ይሆናል። ያ ማለት ሽንት ራሱ አይኖረውም ሰውየው ማለት ነው። ኩላሊት ፊልተር ካላደረገች፣ ኦሊጎ ዩሪን ማለት ስሞል ዩሪን ማለት ነው። ዩሪን በ24 ሰዓት ውስጥ ከ400 ኤምኤል ያ ማለት ከግማሽ ሊትር በታች ነው ሊሸና የሚችለው በ24 ሰዓት ውስጥ በቂ የሆነ ውሃ ብታጠጡትም ማለት ነው። ሶ ኢትስ ኦሊጎ ዩሪክ አንዱ ምልክት ነው። ሌላ ኤሌክትሮላይት ኢምባላንስ ይኖራል እና ሃይፐር ካሌሚያ ፖታሽም መጨመር፣ ሃይፐር ናትሬሚያ እንደዚህ ሶዲየም ውስጥ ላይ ኤሌክትሮላይቶች በሙሉ ይጨምራሉ ማለት ነው። ዘን እነዚህ ሁሉ ኮሌክቲቭሊ አዞቴሚያ ይባላሉ። እንግዲህ ሪቴንሽን ኦር ኮሌክሽን ኦፍ ሜታቦሊክ ውስትስ ኢን ዘ ብለድ ኢዝ ኮልድ አዞቴሚያ ይባላል ማለት ነው። ሶ ዚስ አኪዩት ሬናል ፈለር ኢዝ ኤሰደን ሲሴሽን ኦፍ ሬናል ፋንክሽን ዛት ኦከርስ ወይም ዘብለድ ፍሎት ዘኪድን ኢዝ ሲግኒፊካንትሊ ኮምፕሮሚስድ ማለት ነው። አኪዩት ሬናል ፌለር ሲባል ኢሚዲየትሊ ወይም በአጭር ጊዜ ውስጥ ወደ ኩላሊቲ የሚሄደው የደም ፍሰት ሲቀንስ ሲያቆም ማለት ነው። እንግዲህ በእያንዳንዱ ደቂቃ 25 ፐርሰንቱ ሰውነታችን ልብ የምትረጨው ደም 25 ፐርሰንቱ ቀጥታ ወደ ኩላሊቲ ይሄዳል አይደለ? እሱ በሙሉ ሬዲውስድ ሲሆን አኪዩት ሬናል ፌለር እንለዋለን ማለት ነው። የተለያየ ምክንያት ይኖረዋል። እንግዲህ አኪዩት ሬናል ፌለር ሲባል የመጀመሪያው ፕሪ ሬናል ፌለር ኮዝ ሊሆን ይችላል። ፕሪ ሬናል ፌለር ማለት ከኩላሊት የቀድሞ አላርል ሪዛልትስ ፍሮም ኮንዲሽንስ ዛት ኢንተራፕት ሬናል ብለድ ሳፕ ላይ ወደ ኩላሊት የሚመጣው የደም ፍሰት የሚቀንስ ከሆነ ፕሪሬናል ፌለር ይባላል፣ ዜርባይ ሬዲሲንግ ሬናል ፐርፊውዥን ማለት ነው። ስለዚህ ለምሳሌ ሰውነታችን ላይ የቮሊዩም የደም እጥረት ካለ፣ የፈሳሽ እጥረት ካለ፣ ሃይፖቮሊሚያ፣ ዲሃይድሬሽን፣ ሾክ፣ ሄሞሬጅ ከፍተኛ የሆነ የደም መፍሰስ አደጋ ቢገጥመው የሆነ ሰው ወደ ኩላሊት የሚሄደው የደም ፍሰት እንደዚሁ በጣም ይቀንሳል ማለት ነው። ሴፕሲስ ሊሆን ይችላል፣ ነው ሀርት ፌለር፣ ሊቨር ዲዚስ፣ በርን፣ አናፊላክሲስ ሾክ፣ እነዚህ አለርጂክ ሾክ፣ ኢንፍላማቶሪ ሾክ ሲሆን ዳዩሬቲክ ቴራፒ፣ እነዚህ ምክንያቶች ወደ ኩላሊት የሚሄደውን የደም ፍሰት ከቀነሱ ዛት ኢዝ ኮልድ ፕሪ ሬናል አይሽ። ከኩላሊት ከመድረሱ በፊት ቀድሞ ያለው የደም ቮሊውም ከቀነሰ ማለት ነው። ሶ ፕሪ ሬናል ፌለር አንዱ ኮዝ ነው ማለት ነው። ሁለተኛው ኢንትራሬናል ዊዝን ኪድኒ ማለት ነው። ኩላሊት ራሷ ከተጎዳች የመጀመሪያው ኩላሊት ደህና ብትሆነም ወደ እሷ የሚሄደው ፈሳሽ ከቀረ ምንም ማድረግ አይቻልም። አሁን ደግሞ ዶሮ ማለት ፍሎ ኖሮ አንዳንዴ ኩላሊት ራሷ ፌል ሊታረል ልትጎዳ ትችላለች። ኢንጁሪ ቱ ዘ ኪድኒ ዘምሰልቭስ ማለት ነው። ኢንትራሬናል ሲባል ዊዝን ሬናል ማለት ነው። ለምሳሌ ትራንስፊውዥን ሪያክሽን ይኖራል። የሆነ ሰደው ደም የተለገሰ ሰው ውስጡ ላይ አንቲጅን አንቲቦዲ ሪያክሽን ካለ ኩላሊት ልትጎዳ ትችላለች። አኪዩት ግሎሜሩሎኔፍራይተስ ራሷ ኢንፍሊምድ ልትሆን ትችላለች። ወደታች እናያቸዋለን እያንዳንዳቸውን። ፓይሎነፍራይተስ፣ ሄሞሊቲክ አኔሚያ፣ አሚኖ ግላይኮሳይድስ ሜዲሲኖች ናቸው። ማይግሎቢኖሪያ ቶክሲንስ፣ ኩላሊትን ራሷን የሚጎዱት ይህንን ኔቱን ኔፍሮኖትን የሚጎዱ ቶክሲኖች ካሉ፣ ኢሚኖሎጂክ ፕሮሰስስ፣ ይሄ ኦቶ ኢሚዩን ዲዚዝ የኩላሊት ሴሎችን አፌክት የሚያደርግ ከገጠመው ማለት ነው ሲስተሚክ ና ቫስኩላር ዲስኦርደርስ ማለት ነው። ስለዚህ ባይ ኤኒወይ ከዚህም ውጭ ሌላ ምክንያቶች ሊሆኑ ይችላሉ። ኩላሊትን ራሷን ኢንጁሪ ቱ ዘ ኪድኒዘም ሰልቭስ ከሆነ ኢንትራ ሬናል ፌለር ኮዙ ኢንትራ ሬናል ነው እንለዋለን ማለት ነው። ሶስተኛው እንግዲህ በቂ የሆነ ሰርኩሌሽን ካለው ፐርፊዥኑ ኖርማል ከሆነ ኩላሊትም ደና ሆና ከእሷ ውጭ ፖስት ሬናል ከኩላሊት ውጭ ሲሆን ደግሞ በኦብስትራክሽን ሪዛልት ፍሮም ኦብስትራክሽን ኦፍ ዩሪን ፍሎ ሲሆን ደግሞ ፖስት ሬናል ኮዝ እንላለን። ፖስት ሬናል ፌለር ብዙውን ጊዜ ቱመር ለምሳሌ ቱቦውን ሆኑ ሲዘጋው፣ ማለት ነው። ቱመር ዩሬተር ሊሆን ይችላል፣ ኪድኒ ሊሆን፣ ዩሪናሪ ብላደር ሊሆን ይችላል። ቤናይን ፕሮሲት ሃይፐርትሮፊ እናያለን፣ ወደታቸው ረድ ብለን ውስጥ ከፊኛ ከሽንት ፊኛ ጠገብ ላይ ያለ እጢ ነው እሱ። ሲያብጥ ማለት ነው፣ እንመጣበታለን። ስትሪክቸርስ ዩሬተራል ስትሪክቸርስ፣ ዩሬተራል ሊሆን ይችላል። ሶ ብለድ ክሎትስ ባይ ኤኒዌይ ከኩላሊት ከወጣ በኋላ የሽንት ፕሮዳክቱ መንገድ ላይ ኦብስትራክት የሚያደርግ የተዘጋ ነገር መንገድ ካለው እና ወደኋላ ተጠራቅሞ ኩላሊትን ፌል የሚያደረግ ከሆነ ዛት ኢዝ ኮልድ ፖስት ሬናል ፌለር እንላለን ማለት ነው። ስለዚህ ምክንያቶችን ሲምፕሊ በዚህ መልኩ አንደርስታንድ ማድረግ እንችላለን። እና ፎር ፌዞች አሉት አኪውት ሬናል ፌለር ያው ብዙውን ጊዜ ያው ታክሞ ሜድን ነገር ነው። አኪውት ሬናል ፌለር አንዳንዴ ግን ያው ወደ ክሮኒክ ሊቀየር እና ወደ መጨረሻ ኩላሊት ፌል ልታደረግ ትችላለች ግን ይሄ አኪዩት ሬናል ፌለር ሲባዝ ቶሎ ህክምና ከደረሰና ሪቨርሲብል ኮዝ ከሆነ እንደየ ምክንያት ይወስናል። ኮዙ ሪቨርሲብል ከሆነ ቶሎ ይመለሳል ማለት ነው። አራት ፌዞች አሉት እናየዋለን። ሶ አኪዩት ሬናል ፌለር ሀዝ ፎር ፌዝስ ኦር ክሊኒካል ማኒፌስቴሽንስ እናየዋለን። የመጀመሪያው አኑሪክ ፌዝ ነው። አኑሪክ ኢኒሺዬሽን፣ አኑሪክ ማለት አብሰንስ ኦፍ ዩሪን ማለት ነው። ኢኒሺያል ኢንሰልት ን ኢንዲስን ኦሊጉሪያ ዴቨሎፕስ። የመጀመሪያው አኪዩት ሬናል ፌለር ሲጀምር፣ ድንገት በሽታው ሲጀምር ሰውየው ምንም አይነት ሽንት አያምርትም ኮላሊት ማለት ነው። ምንም አይነት ፊልተር አያደረግም አኑሬክ ፌዝ ይባላል። ከዛ ትንሽ ትንሽ ማምረት ይጀምራል ኦሊጎ ዩሪክ ይባላል። ኦሊጎ ቢግነስ ን ለሶ ሳምንታት ያክል ነገር ሊኖር ይችላል። ዩሩን ሌስ ዛን 400 ፐር ኖርማሉ እንግዲህ ከ ጀምሮ እስከ 2 ድረስ ነው አንድ ሰው በ ሰዓት መሽናት ያለበት ከ800 ኦልሞስት አንድ ሊትር የተጠጋ አካባቢ እስከ ሁለት ሊትር ያለው ነው። ግን ይሄ ከአራት መቶ ኤም ኤል በታች ይሆናል ኦሊጎ ዩሪያ ይባላል። የቅድሞቹ ላቦራቶሪ አብኖርማሊቲዎች ይታያሉ። እነ ሴረም ክሬቲኒን ዩሪያ፣ ዩሪክ አሲድ፣ ኦርጋኒክ አሲድስ እነ ፖታሽን፣ ማግኔዥየም ኤሌክትሮላይት ኢምባላንስ ይኖራልና ቅድም ያየናቸው ሬናል ፌለርን የሚጠቁሙ ላቦራቶሪ ፋይንዲጎች በሙሉ ሀፕን ያደርጋሉ ማለት ነው። ሶ በህጻናት ላይ ከሶስት እስከ አምስት ቀን ሊጨርስ ይችላል። በትላልቆች ግን እስከ ሀያ አንድ ዴይስ ሊጨርስ ይችላል ማለት ነው። ይሄ ኦሊጎዩሪክ ፌዝ የሚባለው። ሶስተኛው ዳዩሬቲክ ፌዝ ነው። ዳዩሬቲክ ይህ ማለት ቢጊንስ ወይን ዘ ኪድኒ ቢጊን ቱ ሪካቨር ኤንድ ኮንቲኑስ ሰቨን ቱ ፎርቲን ደይስ ከአንድ ሳምንት እስከ ሁለት ሳምንት ደግሞ ተመልሶ ወደ ነበረበት ይመለሳል። ያ ማለት ዩሪን አውትቡቱ በቂ ይሆናል። ከ400 ኤሚል ፐር ደይ በበለጠ ሊፈስ ይችላል። በት ኖ ዌስት ፕሮዳክትስ ማለት ነው። ነገር ግን በደንብ ፊልተር አይደረግም። አት ዘ ኤንድ ኦፍ ዚስ ስቴጅ ሜይ ቢጋን ቱ ሲ ኢምፕሩቭመንት እናያለን ኤንድስ ወይን እነዚህ ብለድ ዩሪያ ናይትሮጅን ክሬቲን ሌቨሎች ራሱ ወደ ኖርማል የመጨመር ነገር ያሳያል ማለት ነው። ሶስተኛው ፌዝ እንደዚህ ኮምፐንሴት ለማድረግ እንግዲህ ዩሪን በደንብ መውጣት የሚጀምርበት ፌዝ ነው። አራተኛው ሪከቨሪ ፌዝ ነው። ሪካቨሪ ይሄዳ ነው የሚሄድበት ማለት ነው። ኮንቲኒስ አንቴል ዘሬናል ፋንክሽን ፉሊ ሪስቶርድ ከሶስት ወር እስከ አንድ ዓመት ድረስ ሊጨርስ ይችላል። እንግዲህ ሪካቨሪ ፌዙ እንዳልኳችሁ በተለያየ በሾክ በዲሃይድሬሽን በቶክሲክ በሆነ ምክንያት ኩላለት ፌል ካደረገች እና ህክምና ካገኘት ቶሎ የመመለስ እድል አለው ማለት ነው። እና ሪከቨሪ ፌዙ ይህን ያክል ይጨርሳል። ቲንግስ ጎ ባክ ቱ ኖርማል ሜ ሪሜን ን ኢንሰፊሽንት ንድ ቢካም ክሮኒክ ማለት ነው። እንግዲህ ከተመለሰ በእነዚህ በአራተኛው ፌዝ ሪከቨሪ ፌዝ ይመጣል። የማይድን ኬዝ ከገጠመው ደግሞ ወደ ክሮኒክ ይሄዳል ማለት ነው። ኪድኒ ጀስት ፌል ወደ ማድረጉት ይሄዳለች ቀጥላ ቀጥታ ማለት ነው። ሶ ፕሪ ሬናል ፌለር ፍሮም ቮሉሚክ ዲፕሌሽን ኦር ፕሎሮንግድ የሆነ ሪላክሽን ኦፍ ብለድ ፕሬሽር ኢዝ ዘ ሞስት ኮመን ኮዝ ኦፍ አኪውት ሬናል ዲተሪዮሬሽን ኤንድ ኢዝ ዩዥዋሊ ሪቨርሲብል ዊዝ ፕሮምፕት ኢንተርቬንሽን ማለት ነው። ብዙም ጊዜ እንዳልኳቸው ቅድም ሃይፖቮሉሚክ ሲሆን ቮሉሚክ ዲፕሬሽን ወይም ደግሞ ሪዳክሽን ኦፍ ብለድ ፕሬሽር፣ ሃይፖቮሉሚያ፣ ሃይፖቴንሽን በዚህ ምክንያት አኪውት ሬናል ፌለር ከገጠመ እና በፍጥነት ፕሮምፕት የሆነ ኢንተርቬንሽን ከተወሰደ የመመለስ እድሉ ሰፊ ነው፣ ወይም ደግሞ ተመልሶ ደህና ይሆናል ማለት ነው። ሶ ይሄ አኪውት ሬናል ፌለር የመጀመሪያው ስቴፖቹ ወይም ፕሮሰሶቹ ናቸው ሶ እንግዲህ ፌል ኩላሊት ፌል ስታደርግ የምናያቸው ምልክቶች አሉ ዋታር ሲምፕተምስ ሰብጀክቲቭ ሲምፕተምስ ማለት ሰውየው ፊል የሚያደርጋቸው ምልክቶች ማለት ነው ለምሳሌ ናውዣ ይኖራል ማቅለሽለሽ ማስመለስ ነገር ሎሶፍ አፒታይት ሄድ ሄዴክ ሌታርጂ በጣም መድከም ነገር እና ቲንግሊንግ ኢን ኤክስትሪሚቲስ ማለት ነው ሰውነቱ ላይ የሆነ ወጋ ወጋ የሚያደርግ እጁ እግሩ ላይ ጠቅጠቅ የሚያደረግ አይነት ህመም ሊሰማው ይችላል። እነዚህ ሰብጀክቲቭ ሲምፕተምስ ኦፍ አኪዩት ሬናል ፌለር የሚባሉት ናቸው። ኦብጀክቲቭ ደግሞ እኛ በላቦራቶሪ ቼክ የምናረጋቸው ኦር ሜዥር የምናረጋቸው ምልክቶች ማለት ነው። ኦብጀክቲቭ ሲምፕተምስ ኦር ሳይንስ ይባላሉ። ሳይንስ። ሶ ኦሊጎሪክ ፌዝ ላይ እንደየፌዙ ይለያያል። ኦሊጎሪክ ፌዝ ሲሆን ቮሚቲንግ ይኖራል። ዴቴሪዮሬሽን፣ ኮንፊውዝ መሆን ነገር ማለት ነው። ኢደማ፣ ሰውነቱ ያብጣል። ቅድም እንዳልነው ፖታሽ፣ ሶዲየም፣ ብለድ ዩሪያ ናይትሮጅን፣ ክሪያቲኒን፣ አሲዶሲስ እነዚህ በሙሉ ይጨምራሉ ማለት ነው። ዩሪያ ብሬዚ ዩሬሚክ ብሬዝ ይኖረዋል። አፉ ላይ የሽታው የአፉ የብሬዚንግ ሽታው ይቀየራል። ዩሪያ ስለሚኖር ማለት ነው። የአሞኒያ ብሬክዳውን ዘን ኮንጀስቲቭ ሀርት ፌለር፣ ኮንጀስቲቨልት ፌለር፣ ፑልሞናሪ ኢደማ፣ ሃይፐርቴንሽን ኤጌል ሊገጥመው ይችላል ማለት ነው። ሰደን ድሮፕ ኢን ዩሪናሪ አውትፖት፣ ኮንቨልሽንስ፣ ኮማ፣ ቸንጅን ኢን ባውልስ ማለት ነው። እነዚህ በሙሉ ከኪድኒ ፌለር ጋር ተገናኝተው የምናያቸው ምልክቶች ይሆናል። ዳዩሬቲክ ፌዝ ላይ ሲሆን ሁለተኛው ዳዩሬቲክ ፌዝ ላይ ሲሆን፣ ጀስት ሪከቨር እያደረገ ደግሞ ዩሪን አውት ፑቱ ይጨምራል። እንደዚሁ ግራጁዋል ዲክላይን ኢን ብለድ ዩሪያ እና ክሬቲን፣ እነዚህ ራሱ መጨመር ይጀምራሉ። ሃይፖካሌሚያ ሃይፖናትሪሚያ ይመጣል፣ እንደገና ሪቨርስ ያደርጋሉ ማለት ነው። ታኪካርዲያ እና ኢምፕሩቭድ የሆነ ሌቭል ኦፍ ኮንሽየስነስ የኮንፊውዝ የሆነው ይመለሳል። ያ ማለት ምልክቶች በሙሉ እየተሻሻሉ እያገገሙ ይሄዳሉ ማለት ነው። ዳዩሬቲክ ፌዝ ኦፍ አኪዩት ሬናል ፌለር ላይ ሲሆን ማለት ነው። ሶ እንግዲህ ሬናል ፌል ስታደረግ እንዴት ነው ዲያግኖስ የምናደረገው? ሀው ዲያግኖስ ሜካኒዝሙ ምን ይመስላል ነው ወይም ደግሞ እንዴት እንለያለን ነው። የመጀመሪያው እንግዲህ ላብራቶሪ ነው። ላብራቶሪ የሚሰራውም ሽንት ነው አይደል፣ ዩሪን አናሊሲስ። በዩሪን አናሊሲስ ብዙ ነገሮችን ቼክ እናደረጋለን። ፕሮቲን ዩሪያ፣ ያ ማለት ፕሮቲን ሽንት ላይ መኖሩን ቼክ እናደረጋለን። በኖርማል ጤናማ ሰው ላይ አይኖሩም ማለት ነው። ሄማቹሪያ ብለድ ኢንዘ ብለድ ኢንዘ ዩሪን ማለት ነው። ይሄም በኖርማል ሲትዌሽን አይኖርም። ካስትስ ማለት ስሞል ቲቢውላር ፕሮቲንስ ናቸው። እነዚህም ፕሮቲንስ ኢን ዘ ዩሬን እነዚህ ሊኖሩ ይችላሉ ማለት ነው። እንግዲህ ኪድኒ ፌል ካደረገች ብለዱሪያ ናይትሮጅን ይጨምራል። ኤሌቬትድ ሴረም ብለዱሪያ ናይትሮጅን ከ80 እስከ መቶ ዊዝን ኤ ዊክ ማለት ነው። እንግዲህ በጣም አምስት አስር እጥፍ ነው የሚጨምረው ማለት ነው። ኤሌቬትድ ሴረም ክሬቲኒን ሌቨል። ክሬቲኒን ሌቨልም እንደዚሁ ይጨምራል። ኤሌክትሮላይቶች እንደዚሁ ሶዲየም ይቀንሳል፣ ካልሽየም ይቀንሳል። ፖታሽየም ፎስፈረስ፣ ማግኒዥየም ኤሌክትሮላይቶች ሰውነታችን ላይ ኤሌቬት ያደርጋሉ ማለት ነው። ሌላ ሬናል አልትራሶኖግራፊ ይህ የኮላሊትን ሳይዝ ቸክ ያደርጋል። አንዳንዴ የኮላሊት ፌል ስታደረግ ሴሎች ሲሞቱ ፋንክሽን ሲያንሱ ሳይዟም የሆነ መጨማተር ነገር ይኖራል ማለት ነው። ኬዩቢ ማለት ኪድኒ ዩሪናሪ ብላደር፣ ዩሬተር እና ዩሪናሪ ብላደርን አንድ ላይ ማየት ማለት ነው፣ በአልትራሳውንድ አልትራሶኖግራፊ ኪድኒ ዩሬተር ኤንድ ብላደር ማለት ነው ኪዩቢ። እነሱን እኔ ያለን ሲቲ ስካን እና ኤምአርአይ በእነዚህ ሙሉ ኩላሊትን በማየት ኪድኒ ፌለሪቲ መኖር አለመኖሩን ቸክ እናደርጋለን። በዋነኝነት እነዚህ ላብራቶሪዎቹ ራሱ በጣም ኢንዲኬቲቭ የሆኑ ና ሬናል ፌለር መሆኑን የሚያሳዩ ነገሮች ናቸው ማለት ነው። ትሪትመንቱን በምናይበት ሰዓት አኪዩት ሬናል ፌለር ትሪትመንቱ ህክምን ነው። አንደኛ ቅድም እንዳልነው ብዙ ኮዞች አሉ አይደለም? ፕሬ ሬናል ኢንትራሬናል ፖስት ሬናል ብለን ነበር። እንደየ ምክንያቱ መጀመሪያው አንደርላይን ኮዝን ትሪት ማድረግ ነው። ትሪት ዛ አንደርላይን ኮዝ ኦፍ ዚስ አኪዩት ሬናል ፌለር፣ ምክንያቱን ማጥፋት ነው ብለድ ፕሬዥር ለምሳሌ ሀይ ከሆነ አንቲ ሃይፐርቴንሲቭ መድኃኒት እንሰጣለን። ሬናል ክራይሲስን መከላከል እንችላለን። እነዚህ አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ የሚባሉት እነዚህ ብለድ ፕሬዥርን ስለሚቀንሱ፣ እነዚህም በመስጠት ሃይፐርቴንሲቭ ከሆነ የሬናል ፌለር ምክንያቱ እሱን እናክማለን። ኢንፌክሽን ከሆነም ኪድኒን የሚያጠቃ ሲስተሚክ ሴፕሲስም ቢሆን አንቲባዮቲክ እንሰጣለን ማለት ነው። እነዚህም በመስጠት እንሰጣለን። ዚስ አንቲባዮቲክ ግን አሚኖግላይኮሳይድስ የሚባሉት ነጀንታማይስ አይነት እንትኖችን አንሰጥም። ኔፍሮስቶሚ ቲዩብስ ዩሬትራል ስተንትስ ኢፍ ኦብስትራክሽን ማለት ነው። ኦብስትራክሽን ካለ ያ ማለት ቱቦ ዩሬትራ፣ ዩሬተር ዩሬተር ማለት ከኩላሊት ወደ ዩሪናሪ ብላደር የሚያመጣው ቱቦ ማለት ነው። ዩሬተር ላይ ብሎኬጅ ካለ ያን ነገር ማስወገድ እንግዲህ ያስፈልጋል። አሲዶሲስ ትሬት ዊዝ ሶዲየም ባይካርቦኔት። አሲዶሲስ ከሆነ ምክንያቱ እንደዚሁ አሲዱን ባክ ማድረግ አለብን በቤዚክ ሶሉሽንስ ማለት ነው። ሃይድሬሽን ያስፈልጋል። በት ሪስትሪክት ፍሉዲን ቴክ ኢን ኦሊጎዩሪክ ፌዝ። እንግዲህ አንዱ የፕሬዴናል ፌለር ምክንያት ሃይፖቮሉሚያ ነው ብለናል፣ ወይም ሃይፖቴንሽን። ስለዚህ እንደዛ በሚበት ሰዓት ውሀን በደንብ ፈሳሽ እንዲወስድ እናደርጋለን፣ ሃይድሬሽን። ነገር ግን ኦሊጎዩሪክ ፌዝ ላይ ከሆነ አይቻልም፣ ምክንያቱ ኪድኒ ሽንት ማስወጣት ስለማትችል ሰውነቱ ላይ ኢደማ ሌላ ኮምፕሊኬሽን ስለሚኖር በዛን ታይም አንሰጥም። ግን ዳዩሬቲክ ፌዝ እና ሪከቨሪ ፌዝ ላይ ከሆነ ምን እናደርጋለን? ሃይድሬሽን ወይም ፍሉድ እንሰጠዋለን ማለት ነው። ዘን አመጋገቡንም እንዲያስተካክል እናደርገዋለን። ዳይታሪ ኢንቴክ ኦፍ ፕሮቲንን መቀነስ ሶዲየም ኤንድ ፖታሽየም ዱሪንግ ኦሊጊሪክ ፌዝ ማለት ነው። ዚስ ሪስትሪክሽን ኢዝ ፎር ዘ ክሊየንት ኖት ሪኩያሪንግ ዲያሊሲስ። ማለት ያው ዲያሊሲስ የማይሄድ ከሆነ ቀድሞ የሚሆን ከሆኑ እነዚህ የፕሮቲን ነገሮችን እንቀንስለታለን ማለት ነው ያው ነክ የብለድ ዩሪያ ናይትሮጅን እንዳይጨምር ማለት ነው። ዘን ምግቡ ላይ ምን እናደርጋለን? ካርቦሃይድሬት ሎ ፕሮቲን ሃይ ካርቦሃይድሬት፣ ሎው ፕሮቲን፣ ሞደሬት ፋት፣ አይረን ና ቫይታሚንስ አይነት አመጋገብ ቢኖር ይመረታል። ዳዩሬቲክስ እንሰጣለን። ያው እንዲወጣ ሽንት እንዲወጣ የሚያደርጉ ናቸው ዳዩሬቲክስ። ረስት ዊዝ አክቲቪቲ ረፍት እንዲያደርግ ነገር ግን ትንሽ ትንሽ ኤክሰርሳይዝ እንዲያደርግ። ኤሬትሮፖቲን አልፋ ኤሬትሮፖቲን ማለት ነጭ ቀይ ደም ሴሎች እንዲመረቱ የሳፖርት ሚያረግ ኤንዛይም ሳፖርት ሚያረግ ሆርሞን ነው ማለት ነው። ኪድኒ የምታመርተው ኩላሊታችን የምታመርተው የቦን ማሮው አጥንት መቅኒ ውስጥ ላይ ደም ሴሎች ይመረታሉ አይደለም። ዝነዛ ሄደው ሄሞፖቲክ ሪትሮፖቲን ፕሮጀኒተር ሴልስ የሚባላሉ ደም ሴሎችን የሚያመርቱ ማለት ነው አጥንት ውስጥ። ስለዚህ ያ ነገር እንዲመረት ሄደው ፋሲሊቲት የሚያደርጉ ሆርሞን ነው ኤሪትሮፖቲን የሚባል ስለዚህ ኩላሊት ፌል ካደረገች እሱ ነገር አይመረትም። ስለዚህ እሱም በአርቲፊሻል እንሰጣለን ማለት ኤሪትሮፖቲን አልፋ ይባላል። ከ5ሳ እስከ መቶ ዩኒት ፐር ኬጅ ነው ካልኩሌት የሚደረገው። ሰብኩታን የስሊ በቆዳችን ነው የሚሰጠው ስሪ ታይምስ አ ዊክ ማለት ነው። ስለዚህ ኤሪትሮፖቲን ራሱ አንዱ ትሪትመንት ነው ኩላሊት ፌል ስታደረግ የደም ሴሎች ምክንያቱም በጣም ከፍተኛ የሆነ አኔሚያ የደም ማነስ ስለሚያጠቃው ሰውየውን እነዚህን ሆርሞኖች እንሰጣለን ማለት ነው ኤሪትሮፖቲን ኢሞሽናል ሳፖርት ያው ሳይኮሎጂካሊ ሳፖርት ማድረግ ያስፈልጋል ታካሚውን ማለት ነው። ዲያሊሲስ ካስፈለገ እንደዚሁ ዲያሊሲስ ይደረጋል። ፔሪቶኒያል ዲያሊሲስ፣ ሄሞዲያሊሲስ እንመጣባቸዋለን ወደታች ሁለቱን አይነት የዲያሊሲስ አይነቶች። ሰብክላቪያን፣ ፊሞራል አፕሮች የሚባለው ያው ደም ከሰውነታችን አውጥቶ በማሽን አጣርቶ መልሶ ወደ ሰውነት ማስገባት ማለት ነው ዲያሊሲስ። ሁለት አይነት ነው ሶስት አይነት አሉ፣ ወደታች እናያቸዋለን። ፋይናሌ እንግዲህ የሚቻል ከሆነ ሬናል ትራንስፕላንት ኩላሊት ነቅሎ ተከላ መቀየር ሊያስፈልግ ይችላል። እስከዚህ ድረስ ሊያስኬድ ይችላል ማለት ነው። እንግዲህ የአኪዩት ሬናል ፌለር ትሪትመንት ኦፕሽኖች እስከዚህ ድረስ ሊሄዱ ይችላሉ ማለት ነው። ሶ ኢንዲኬሽኖች አሉ። ለምሳሌ ሄሞዲያሊሲስ እንደዚህ ለማጣራት ኩላሊት ማሳጠብ ኦር ማጣራት ለማካሄድ ኢንዲኬሽኖች አሉ። ኢንዲኬሽን ፎር ሄሞዲያሊሲስ አንደኛ፣ ሪፍራክቶሪ ፍሉድ ኦቨርሎድ ካለ ከፍተኛ የሆነ ሰውነቱ ላይ የተጠራቀመ ፈሳሽ በጣም ካለ፣ ሃይፐርካሌሚያው በጣም ከፍተኛ ከሆነ ፖታሲየም ከ6 በላይ ኖርማሉ እንግዲህ ከ3 ነጥብ አምስት እስከ አምስት ድረስ ማለት ነው። ነገር ግን ከዚህ በላይ ሲሆን ራፒድሊ ራይዚንግ በጣም እየጨመረ ከሆነ ቦታ ሽም መስሎችን ስፔሻሊ ሀርት ላይ ከፍተኛ ኢፌክት ስላለው በፍጥነት ወደ ዲያሊሲስ ሊሄደ ይችላል። ሜታቦሊክ አሲዶሲስ ካለ በጣም ሰውነታችን ያለው የፒኤች መጠን ከ7 ነጥብ 1 ከወረደ በጣም አሲዲክ ከሆነ ሰውነታችን ያለው አሲዲክ ከሆነ እንደዚሁ ያስፈልጋል አዞቴሚያ ቅድም እንዳለው ሜታቤል ኩዌስቶች ሰውነት ላይ ከተጠራቀሙ አዞቴሚያ ካለ ብለድ ዩሪያ ናይትሮጅን ከሰማኒያ በላይ ከሆነ ሳይንስ ኦፍ ዩሬሚያ ካለ ሰቻስ ፒሪካርዳይተስ ኒውሮፓቲ ኢቨን ነርቮች ራሱ ኤሌክትሮላይት ኢምባላንስ ሲገጥም ባይዘ ነርቮቻችን እንኳን በትክክል ሲግናል ምልክት ማስተላለፍ አይችሉም እና ነርቨ ሲስተም ራሱ ዲስተርብ ይሆናል። አዘራይስ አንኤክስፕሌን ኦር ዲክላይን ኢን ሜንታል ስታተስ ማለት ነው። ኮንፊዥን ሊሆን ይችላል እስከ ኮማ ድረስ ሊገቡ ይችላሉ ማለት ነው። እነዚህ ነገሮች ካሉ ዊች አር ኦል ኢንዲኬሽን ኦፍ ሄሞዲያሊሲስ ናቸው ማለት ነው። ሴረቭ ዲስ ናትሬሚያ የሶዲየም አማውንት ከፍተኛ የሆነ ልዩነት ካለው ከ155 ሚሊ ኢኩቫለንት በሊተር በላይ ከሆነ ወይም ደግሞ ከ120 በታች ከሆነ ማለት ነው። የዚህ የኖርማል ሬንጁ በጣም ከራቀ ማለት ነው። ሃይፐርተርሚያ ካለ ኦቨርዶዝ ዊዝ ዲያላይሲቪል ድረግ ኦር ቶክሲን ሴረም ክሬቲኒኑ በዚህ መልኩ ከጨመረ 5 ቱ 15 ሚሊግራም ፐርሚሊሜትር ከጨመረ እንደዚህ በሙሉ ኢንዲኬሽንስ ፎር ሄሞ ዲያሊሲስ ይሆናሉ ማለት ነው። ሶ አኪዩት ሬናል ፌለር ነርሲንግ ኢንተርቬንሽንስ እንደ ነርስ ማድረግ ያለብን ነገሮችን በምናይበት ሰዓት ለምሳሌ ኢንፑት አውትፑት ቼክ ይደረጋል ኦልዌይስ ኩላሌት መስራቷን ለማወቅ የሰውየ የሚወስደውን ፈሳሽና የሚወጣውን በዩሪን መልኩ የሚወጣውን ባላንሱን ምን ያክል የሚሆነውን ፎሎ ማድረግ ያስፈልጋል። ላብራቶሪ ሪዛልቶችን እንደ ቅድም እንዳልናቸው ነበረ ብለድ ዩሪያን ሊሆን ይችላል፣ ኤሌክትሮላይቶችን ሊሆን ይችላል፣ ክሬቲንን ሊሆን ይችላል። እንደዚህም በሙሉ ፎሎ ማድረግ ላብ ሬዛልቶችን። ዎች ሃይፐርካሌሚያ ሲምፕተምስ የፖታሽየም አማውንት ሲጨምር ሲቀንስ ምን ምልክት ያሳያል፣ የሚለውን አይቶ እነዛን ፎሎ ማድረግ ያስፈልጋል። ስፔሻሊ መሰል ጋር ተገናኝቶ ህርት ጋር ተገናኝቶ ምልክቶች አብኖርማሊቲዎችን ካሳየ ማለት ነው። ዎች ፎር ሃይፐርግላይሴሚያ ኦር ሃይፖግላይሴሚያ ኢፍ ሪሲቪንግ ኢንሱሊን ኢንፊውዥንስ ማለት ነው። የስኳር መጠኑንም ፎሎ ማድረግ ያስፈልጋል። ስፔሻሊ ኢንሱሊን የሚወስድ ከሆነ ሰውየው ማለት ነው። ሜንቴን ኒውትሪሽን አመጋገቡን ቅድም ባወራነው መሰረት ፕሮቲን ኮንተንቱን ምናምን ነገሮችን ቀንሰን ካርቦሃይድሬት እና እነዚህ ኤሌክትሮላይት ባላንስን የሚያስጠብቁ ምግቦችን መስጠት። ሴፍቲ ሜዥርስ ያው እንዳይወድቅ ምናምን ማውዝ ኬር ያስፈልጋል። ዴይሊ ዌት ዌት ቼክ አሰስ ኤኒ ሳይን ኦፍ ሀርት ፌለር ልቡ ጋ ማለት ነው ኤሌክትሮላይት ባላንሶች ጋ ቶክሲሲቲው ጋር ተገናኝቶ ግላስኮ ኮማ ስኬሉን ፎሎ ማድረግ ያስፈልጋል። ያው ኮንሽስነሱን ኦሪየንቴሽኑን ለማወቅ ማለት ነው። ስኪን ኬርም እንደዚሁ ማለት ነው። እነዚህ ነርሲንግ ኢንተርቬንሽንስ ፎር አኪዩት ሬናል ፌለር ናቸው ማለት ነው። ሶ ሁለተኛው ክሮኒክ ሬናል ፌለር ነው። ክሮኒክ ሲሆን ደግሞ በጣም ሰፊ ነው የሚሆነው፣ በጣም ረጅም ነው። ከዚህ ውስጥ ስል በደንብ ስለ ዲያሊሲስ በደንብ የምናይ ይሆናል። ክሮኒክ ሬናል ፌለር ያው አብዛኛውን ጊዜ ትራንስፕላንት ኦር ዲያሊሲስ የሚያስፈልገው ኬዝ ሲሆን ነው። ቪዲዮ ከሚረዝም ብዬ ነው። ክሮኒክ ሬናል ፌለርን በዲቴይል በቀጣይ ፓርት የምናይ ይሆናል ማለት ነው። እስከዛ ሎ ጓደኞቻችሁ ሼር ማድረግ አትርሶ፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ